ስፖርት እና ኮስሞ አንድ ናቸው። ያው ፊትሽ አምሮ ሰውነትሽ ባያምር ዋጋ የለውም። እና ቤተሰብ ታስተዳደር ያለሽ እሯጭም ነሽ ጎን ለጎን ቢዝነስ ትሰሪ ያለሽ እንዴት ነው ታይም ማኔጅመንት፣ እንዴት ማኔጅ አደረግሽ? ያው አትሌቶች በጣም ጠንካራ ናቸው። በስፖርቱም ላይፍ በጣም ጠንካራና የምናሳልፈው ቻሌንጅ ለዚህ ጥንካሬ ይረቶኛል ብዬ አስባለሁ። ለወጣቶች ምን ትመክሪ ያለሽ ስራ እየሰሩ ትግስት አስፈላጊ ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን ይህ የቅኝት ፕሮግራማችን ነው። የኑሮ ውድነትና ጊዜ ያመጣው ጫና የሕይወታችንን መስመር ከመቀየሩም ባለፈ ከምንታወቅበትና ከምንወደው ሙያን ባሻገር ሌላ ሙያዎች ላይ ደግሞ ተሰማርተን ኑሯችንን እንድናሻሽል ገበያችን ደግሞ እንዲያድግ አስገድዶናል። በአንጻሩ ለአንዳንዶቻችን ደግሞ የሚታወቁበትን የስራ ወይንም የሙያ ዘርፍን በመቀየር በአዲስ የስራ ዘርፍ በመስተማራት የነበራቸውን ስምና ዝና ወደሚጨበጥ ቢዝነስ በመቀየር ገቢያቸው እንዲያድግ እንደዚሁም ደግሞ ትርፋማ እንዲሆኑ አስችሏቸዋል። በዛሬ የቅኝት ፕሮግራማችን ከስቱዲዮ ወጣ ብዬ ያሰናዳውላችሁ ፕሮግራም አለ። ፕሮግራሙም የሚያጠነጥነው በሀገረ አሜሪካ ኑሯዋን አድርጋ የነበረ አሁን ላይ ግን በሀገሯ በመምጣት ስሞል ቢዝነስ ላይ ተሰማርታ የምትገኝ አንድ ጀግና አትሌት ይዘንላችሁ መጥተናል። አትሌቷ ማነች? የተሰማራችበትም የቢዝነስ አይነት ምንድን ነው? የሚሉትና ጠቅለል ያሉ መረጃዎችን የስራ ቦታዋ ላይ ተገኝተን ወደ እናንተ የምናደርስ ይሆናል። አብራችን ቆዩ ሰላም እንዴት ነሽ? ደህና እግዚአብሔር ይመስገን። ከስራሽ እንጀምር፣ ስራሽ ምንድን ነው? ሂራስ ማናት? ሂራ አትሌት ናት፣ ፕሮፌሽናል አትሌት እና አሁን ላይ ደግሞ ያው ኮስሞቲክሱንም ጎንሎጎን የምሰራ አትሌት ይሉት መንግስት ይባላለሁ። እንዴት ወደ ቢዝነሱ አለም ተቀላቀልሽ? ወደ ቢዝነሱ አለም የተቀላቀልኩት ያው አይዲያው ነበረኝ ቢዝነስ ለመስራት አይዲያው ነበረኝ ግን አሁን ትንሽ ትሬኒንግ ሰራ ስሰራ ባጋጠመኝ የእግር ላይ ህመም ለሪከቨሪ ብዬ ያው በፊትም ፕላን አለኝ ግን አሁን በዚህ አጋጣሚ ወደ ቢዝነሱ ገባው ማለት ነው። ረፍት እያረግሽ ነው ስ ትቀጥያለሽ? አሁን ላይ ትንሽ የግሪን የማስታመም ትሬኒንጎች እየሰራው፣ እሱ ትሬኒንግ እሰራለው። ከስራ በፊት ትሬኒንግ እሰራለው። የጂም ትሬኒንጎችን እሰራለው። የስፖርት እቃዎችን እያየሁኝ ነው። እና ስፖርተኛ ስለሆንሽ ነው ከኮስሞ ጎን ለጎን የስፖርት እቃ ያሽው ጽዕኖ ፈጥሮብሻል? ምክንያቱም ስፖርት ለእኔ በቃ ህይወቴ ስለሆነ እንደገና ስፖርትና ኮስሞ አንድ ናቸው። ያው የምልሽ ፊትሽ አምሮ ሰውነትሽ ባያምር ዋጋ የለውም እና ስፖርት መዋቢያ ነው፣ ኮስሞም መዋቢያ ነው። ፊትሽን ያሳምራል ኮስሞ እና ሰውነትሽን ያሳምረው ኮስሞቲክሶች። ስለዚህ እኔ ጎን ለጎን ማስኬዳቸው ፊቴንም፣ ሰውነቴን፣ ስፖርቱንም እንደዛ ነው፣ ጎን ለጎን ነው ማስኬዳው። እሺ ወደ ቢዝነሱ አለም ስትቀላቀይ ምን ነበር የፈተነሽ ትንሽ? እኔ ኦሪጂናል ነገሮችን ነው ማመጣው፣ ከአሜሪካ ነው ማስመጣው። ኦኬ አንዳንድዴ የፕራይስ ነገር ቻሌንጅ አይባልም ያው ግን እንደ ቻሌንጅ እንትን ልበለው እና የዋጋ ዲፈረንት ይኖር እና ሰዎች ያው የኔን እቃ ከሌላ እቃ ከሌላ ኮስሞ ጋር ኮምፔር ያደርጉና ትንሽ እነሱን ለማስረዳት ያው ትንሽ ጊዜ ፈጅቶብኛል። አሁን ላይ ግን እግዚአብሔር ይመስገን ብዙ ከስተምሮች አፍርቻለው። ኬት እንደማመጣም እቃዎቹንም ቴስት እያደረጉት ወደውት አሁን ላይ ጥሩ ላይ ነው ያለው ቢዝነሱ። እሺ ወደ ቢዝነሱ ዓለም ስትገቢ፣ ከአሜሪካን ነው አንቺ የመጣሹ ኑሮሽ ምዛ ነበር እና ኦፍኮርስ ይህንን ቢዝነስ ገና ስትጀምሪ የሰው አቀባበል እንዴት ነበረ? ደስ ይላል። በጣም አበረታተውኛል። ቢኮዝ ከዚህ በፊትም አሜሪካን እያለው ብዙ ሱቆች ስለምሰራ ብዙ ሰው ይጠብቀኝ ነበር። ሂራ ቢዝነስ እንትን ታደረጋለች ብለው ይጠብቁኝ ነበር እና በጣም ደስ የሚል ጊዜ ነበረ። ያደረኩት ያሳለፍኩት ሴት ሴትነት በራሱ የራሱ የሆነ ጫና አለው። ከዛ ደግሞ ቤተሰብ ታስተዳድሪያለሽ እሯጭም ነሽ ጎንለጎን ጎን ለጎን ቢዝነስ ትሰሪያለሽ እንዴት ነው ታይም ማኔጅመንት? እኔ የጠዋት ሰው ላይ ጠዋት ላይ ነው የምነሳው። ከዛ በኋላ ጸሎት ጸሌ ያለው ከጸሎት በኋላ ወደ ስፖርት ሄዳለሁ ሰላሳ አርባ ደቂቃ የምሰራ እና ከዛ በኋላ ከስፖርት በኋላ ደግሞ ልጆቼን አሰማምሬ አብልቼ አጠጥቼ ወደ ትምህርት ቤት ደውፓ አረግና ተመል ተመልሼ ደግሞ ሱቅ አለችኝ አብራኝ የምትሰራ እሷ ከፍታ ትጠብቀኛለች። እኔ ደግሞ መጥቼ ከስተምሮቼን ቴክ ኬር አደርጋለሁ። በዚህ አይነት መልኩ ነው። በጣም ጥሩ። በጣም ጠንካራ ሴት ነሽ። ይሄንን ጥንካሬ ከየት ነው ያመጣሽው? እግዚአብሔር ይመስገን ሲጀመር ያው አትሌቶች በጣም ጠንካራ ናቸው። በላይፋችንም በስፖርቱም ላይፍ በጣም ጠንካራና የምናሳልፈው ቻሌንጅ ለዚህ ጥንካሬ ይረቶኛል ብዬ አስባለሁ። ይህንን ቢዝነስ ለመጀመር ለሚፈልጉ ሰዎች ምን ትመክሪያለሽ? ይህንን ቢዝነስ ቢዝነስ መጀመሪያ ሲጠና ለምሳሌ የእኔ ቢዝነስ ወቅታዊ ነው። ቢኮዝ አሁን ሰው ከሜካፕ ወደ ፊት ትሪትመንት እየገባ ነው። አሁን ላይ ናቹራል ነገር በጣም ሰው ይጠቀማል። በዚህ ሰዓት ላይ ምን ውጤታማ ያደርገኛል የሚለውን መጀመሪያ ፕላን ማድረግ ነው። ከዛ በኋላ ደግሞ ወጪሽን ገቢሽን ማወቅ ኢንተረስት፣ አሁን ይህን ስራ ብሰራ ውጤታማ ሆናለው እና ፕላን ከፕላን በኋላ ቢዝነሱን አጥንቶ ወደ ቢዝነሱ መግባት ነው እያስባለሁ። ኦሪጅናል እቃዎችን እና ፌክ እቃዎችን እንዴት ነው መለየት የምንችለው? ብዙዎቹ እቃዎቹ እስካን ስታደርጊያቸው አላቸው ያወጣሉ፣ ግን አንዳንዶቹም የላቸው። ኦሪጂናል ነገሮችን እንደሚይዝ ብዙ ሰዎች ከስተምሮች ተገንዝበው አሁን ላይ ድረስ ብዙ ከስተምሮችን አፍርቻለሁ። በጣም ጥሩ። እስቲ አሁን ደግሞ የምታመጫቸውን እቃዎች እንቃኛቸው። ለምሳሌ እነዚህ ለእጅ ለማስል ማጠንካሪያዎች ናቸው። ልክ ጌጥ ነው የምታደርጊው እና ለማስል ማጠንከሪያ ይረዳል ማለት ነው። እነዚህ ቦርጭ መቀነሻዎች ናቸው። ጂምን ብትሆኚ አውትሳይድ መሩጥ ከፈለግሽ ማድረግ ትችያለሽ። አድርገውት ነው የሚሮጡት። እነዚህ የሴት አፕ መስሪያ ምንጣፎች ናቸው። ብዙ ጊዜ የታወቁ ናቸው። እነዚህ ደግሞ ማስል ለማጠንከር ነው። እነዚህ ይሄንን ፓርት ለማጠንከር፣ እነዚህ ኤክሰርሳይስ እየሰሩ ያው ይሄንን መጠቀም ይቻላል። ይቺ በጣም አሪፍ እና ቀላል ነገር ናት። ለማንኛውም ሰው ምትናት ማለት ለውጭም ትሆናለች፣ ለጂምም በቀላሉ ቦርሳ ውስጥ አርገሹ የምትሄጂ ናት። ሴት አፕ ነው የሚሰራ የለሽ እንደዚህ ለሴት አፕ ነው የተሰራ እንደዚህ ተደርጎ እነዚህን ስትሮንግ እነዚህ እነዚህን እና ኢቨን እግርሽንም፣ አዎ እንደዚህ ብለሽ የሆነ ሰዓት ተይዞ ሁለት ደቂቃ አንድ ደቂቃ ይሄ እነዚህን ማስሎችን የሚያጠነክር ናቸው። እንደዚህ እነዚህ ደግሞ እንደዚህ ዮጋ ምናምን ሲሰራ ቁጭ የምትይበት ነው። እሺ ዋጋቸውስ እንዴት ነው? ኦኬ ዋጋቸው በጣም ቀላል ነው። እነዚህ ሁለት ሺህ አምስት መቶ ብር ናቸው። እነዚህ ሺህ ስምንት መቶ ናቸው። እነዚህም እንደዚህ ሺህ ስምንት መቶ ናቸው። እነዚህ ሁለት ሺ ብር ናቸው። እንደነዚህ አይነቶቹ እነዚህ ሁለት ሺ አምስት መቶ ብር ናቸው። ቀላል ናቸው። እንደየስራቸው ይለያያል። እነዚህ አንድ ሺ ስምንት መቶ ነው። ቀላል ናቸው። እነዚህ የእግር የውስጥ እግር ማሳጅ ማድረጊያ ናቸው። ማሳጅ ማድረጊያቸው ነው። ዋጋቸው ሁለት ሺ አምስት መቶ ነው። እነዚህ ይሄኛውም እንደዚሁ ማስል ማጠንከሪያ ነው። እነዚህ ሁለት ሺህ አምስት መቶ ብር ናቸው። እነዚህም ያው አንድ አይነት ናቸው፣ በእንደ እነዚህ ናቸው። ያው ማስል ማጠንከሪያዎች ናቸው። ያው ይህም የሴት አፍ መስሪያ ነው። ይህንን ይመስላል። እነዚህም መቀነሻዎች ናቸው። ያው እነዚህም አንድ አይነት ናቸው። የገመድ መዝለለል ናቸው። ዋጋቸው ተመሳሳይ ነው። እነዚህ ሁለት ሺህ አምስት መቶ ብር ናቸው። እስቲ እንግዲህ ከስፖርት እቃዎችን በተጨማሪ ደግሞ የኮስሞ እቃዎች ባጎችን ትይዣለሽ እና እነሱን ደግሞ ለተመልካች እስቲ እናስቃኝ። እሺ ያዋጋቸው ከመጣጣኝ ነው የተወሰኑት ብራንድ ናቸው። ለምሳሌ ይሄ ሰባት ሺህ ብር ነው። እነዚህ ገስ እነዚህ ስምንት ሺ ብር ናቸው። ኦሪጂናል ናቸው። ቆንጆች ናቸው። ኦሪጂናል ናቸው። ብራንድ ናቸው። እነዚህ እነዚህ ከርቢክሊት ነው። ይሄ ኦሪጂናል ነው። ቆንጆና ቀለል ያለ ነው። ይሄ አስራ አምስት ሺ ብር ነው። ኦሪጂናል ነው። የታወቀ ነው። ይሄው ነቢቢም እነዚህም ብራንድ ናቸው። እነዚህ ሰባት ሺ ብር ናቸው። ቆንጆ ናቸው። እነዚህ ገስ ምናምን ተመጣጣኝ ናቸው። ይህም ሰባት ሺ ብር ነው። ይሄ 35 ሺ ነው። ቆንጆ ብራንድ የታወቀ ነው። ቀለል ያለች እምናት የታወቀ ነው። ብራንድ ነው። ለፈለግሽው ነገር ይሆናል። ለመዘነጫም ብትፈልጊ ብዙ ዕቃም ለመያዝ የተለቅስ ለምት በጣም አሪፍ ነው። ማዘነጫም ነው። ብዙ ነገርም ይይዛል። ብዙዎቹ ው ተመጣጣኝ ናቸው። እንደገና ያው እንደዚሁንና ሲመጡ ቅናሽ አለ። እንደገና አመት ባሎች በሚመጡ ጊዜ ሀምሳ ፐርሰንት ኦፍ ሀያ አምስት ፐርሰንት ኦፍ እንደዛ አደርጋለው፣ ይቀንሳል። እነዚህ ሂውማኖችን የሚይዛለው ሂውማን ሄር የሚይዛለው እነዚህ ሂውማን ናቸው። እነዚህ ሴንቴቲክ እና በጣም የሚያዘንጡ ናቸው። እነዚህ ይሄ አስራ ሁለት ሺ ብር ነው። እንደነዚህ አይነቶቹ ደግሞ ሴንቴቲክ ናቸው፣ ግን ሴል ላይ ናቸው። አው የተያያዘ ነው እንደ እንትን ነገር ነው። አንድ ላይ ነው። ስፔሻሊ አሁን ለዚህ ለፀሐይ ትንሽ ይሞቃል እንጂ ሞር ግን ለክረምት ያገለግላል። አሁን ላይ ሴል ነው ያለው ሶስት ሺ ብር ነው። ከአምስት ሺ ብር ወደ ሶስት ሺ ብር ገብቷል። የሚመቹ ጫማዎችን፣ ሂማኖችን የሚፈልጉትን በትእዛዝም አመጣለሁ ብዙዎችም በትእዛዝም አመጣለሁ። እነዚህም እንደዛውነ ፕራይሳቸው ሶስት ሶስት ሺ ብር ናቸው። ሴንቴቲክ ናቸው እነዚህ አሁን ደግሞ እስኪ የኮስሞ እቃዎችን የፊት የገላ ይሄ ለሰውነት የሚሆኑትን ስን ጎብኛቸው። ደግሞ እሺ ያው እንደነገርኩሽ እኔ ኮስሞና ስፖርትን አንድ ላይ ነው ማስኬደው። ሯጮችን ቢሆን ያው ትሪትመንት ያስፈልገናል። ከፀሐይ አለ በጣም አሁን እነዚህ ሴራቪዎች ናቸው ለባምፕ እንደዚህ ለቡጉር ክሬሙም አለ። አዎ፣ ይለያያሉ። ክሬሙም አለ መታጠቢያውም አለ። እንደ ስኪን ታይፓችን ለድራይ አለ፣ ለኖርማል አለ፣ ለኦይሊ አለ እና የተለያዩ ናቸው ሴራቪዎቹ። ያው ብዙዎቹ ይጠቀሙታል። ቆንጆ ሴራቪ፣ ቆንጆ ነው፣ አሪፍ ነው። ኦሪጂናሉ ስፔሻሊ እኔ ሰዎች ፊታቸው ላይ አፕላይ ሲያደርጉ ኦሪጂናል ነገር ቢያደርጉ ቆንጆ ነው። እና እነዚህ ሴራቪዎች መታጠቢያውም አለ ከፈለጉም ለማዲያት የሚሆኑ ደግሞ አሉ። እነዚህ አሁን ናይት ክሬሞች ናቸው በጣም አሪፍ ናቸው። ሰዎቹም ተጠቅመው ቋሚ ከሰምሮችም አሉኝ በጣም ቆንጆ ነው። ዋጋውም መርካሽ ነው፣ ሺህ አምስት መቶ ብር ነው። በጣም አሪፍ ነው። ይሄን አራት ሺ ነው። እነዚህ እነዚህ አራት ሺ ናቸው እና በጣም አሪፍ ናቸው እና ያው እዚህ እኛ ሀገር በጣም ከፍተኛ ፀሐይ ስላለ እኔ ሪኮመንድ ማድረገው ሰንስክሪን ይሄ ላሩቺ ነው፣ በጣም አሪፍ ነው። እነዚህም ኮላጂኖች ቫይታሚን ሲ ኮላጂን ያለው ማለት እያንገረም ያደርግ ማለት ነው፣ ፊት እንዳይጨማደድ። እኒህም ቫይታሚን ሲ ቫይታሚን ነው፣ ፊታችን እንዳይጎዳ የሚያደርግ ነው። ቆንጆ ነው። ይሄም አሪፍ ነው። አጠቃቀሙ አዎ፣ አጠቃቀሙ ያው ማታ፣ የማታ አለ ናይት። አሁን ይሄ ለምሳሌ ይሄ ሴራቪ እንትር ክሪሙ የማት ናይት ነው የሚለው። ይሄኛውን ቀንም ማታም መጠቀም ይቻላል። ለማታም ያው ሞስቸራይዘር ነው። ይሄ ለቀንም ለማታም፣ ለቀንም ለማታም። ይሄ ያው ለቡጉር ነው ያልኩሽ። እነዚህ መታጠቢያዎቹ ሎሽን አለ መታጠቢያዎቹ፣ አለ መታጠቢያዎቹን ኒታይም ነው ጠዋትም፣ ማታም ታጥበሽ መጠቀም ትችላለሽ። እንደ ስኪን ታይፓችን፣ እንደ ስኪን ታይፓችን አዎ። እነዚህም የህፃናቶች እነዚህ፣ ኦርጅናል ናቸው እነዚህ ካፌ፣ እነዚህ ባዝሊኖች ቆንጆዎች ናቸው፣ አሪፎች ናቸው። ለህፃናትም አለኝ። ለህፃናትም ሴራቪ ሎሽን አለው። ሴራቪ ሞስቸራይዘርም አለው። ያው ሻምፑም ኮንዲሽነርም እንደዚህ አይነት ነገሮች አሁን ላይ በደንብ ው መጥተዋል። በፊት አቤኖ ነበረ። አሁን ሴራቪ በደንብ እያመረተ ነው ለህፃናትም እና ቆንጆ ቆንጆ አዳዲስ ምርቶችም ያው እዛ ጋር የነበሩት የፊት እና የሰውነት ነው። እነዚህ ደግሞ የሻምፖዎች ናቸው። የፊት የሰውነት መታጠቢያዎች ናቸው። እዚህ ጋር የምታያቸው ሻምፖዎች ናቸው። ትንንሾቹ እነዚህ ዶደራንቶች ናቸው። ከሺህ ስድስት መቶ እስከ ስድስት መቶ ናቸው። እነዚህ ሺህ ስድስት መቶ ናቸው። ትንንሾቹ እነዚህ ያው ቅድም ኦርድነሪ ያልኩሽ እነዚህ ነው መታጠቢያው። እና ኦርድነሪ ለፊት እንዳይሰባበር፣ እንደዚህ እንዳይሸበሸብ ለላይን እንደዚያው መስመር ለሚያወጡ ምናምን እነዚህ ኦርዲነሪዎች ጥሩች ናቸው። እነዚህ ቫይታሚን ሲ ናቸው ኦርዲነሪ። እነዚህ ከ ሁለት ሺ ሁለት መቶ ነው ፕራይሱ። እነዚህ ናቸው ሁለት ሺ ስምንት መቶ ናቸው። ላይን ቫይታሚን ሲ ናቸው እነዚህ። እነዚህ ሴታፊሎች ናቸው ከሴራቢ በፊት የመጡ ናቸው። እነዚህ ከሴራቢ በፊት ብዙ አሁን ፖፕለር ነበር። ይሄ ስቲል ፖፕለር ነው፣ ሰዎች ይፈልጉታል ቆንጆ ነው እነዚህ ሴታፊል ነው ትንሽ ከሴራቪ ፕራይሱ ቀነስ ይላል ሶስት ሺ ስምንት መቶ ነው እነዚህ እነዚህ ደግሞ የፊት ማሳጅ ማድረጊያ እንደዚህ አሁን እንደዚህ መስመሮች ለመስመሮች ለመስመሮች ይሄኛው ለሰውነት ነው። ዋጋው ተመጣጣኝ ነው። ለግራው እንደዚህ ማሳጅ ኦይል ተቀብቶ ለማሳጅ ያደርጋል። ይሄኛው ደግሞ ለፊት ለዚህ ለዚህ ነው። ዋጋው ተመጣጣኝ ሺ ስምንት መቶ ሺ ስምንት መቶ ነው። እነዚህ የፊት ማክሶች ናቸው። የፊት ማክሶች እነዚህ ክሬሞች ናቸው። ስክራፖች ናቸው። ስቲም ምናምን ሲገባ ስክራፕ ነው። እነዚህ የሜካፕ መስሪያዎች ናቸው። ዋጋቸው ሺህ ስምንት መቶ ነው። ተመጣጣኝ ናቸው። አሁን በአሁኑ ላይ እነዚህ ባዝሊኖች ናቸው። ያው ከሺህ ስድስት መቶ እስከ አንድ ሺህ እስከ አምስት መቶ ነው። እነዚህ ቀለሞች ናቸው። እነዚህ ሁላ አሁን ከአሜሪካ ነው የማመጣው። እንደዚህ ይመስላል። እዚህ ጋር የሚታዩም አሉ። እዚህ ጋር የሚታዩ ያው ሻምፖ፣ ኮንዲሽነሮች ናቸው ዋጋቸው ተመጣጣኝ ነው። አንድ ሺ አምስት መቶ አንድ ሺ አምስት መቶ ብር ነው። እነዛ ቫዝሊን ናቸው። አንድ ሺ አምስት መቶ ነው። የተለያየ ፕራይስ አይደለም፣ አንድ ነው። ቆንጆ ነው። ይሄ አስሙዚ ያደርጋል፣ ሰውነት ያለሰልሳል። ቫዝሊን፣ የኮከናት ቫዝሊን ነው። ብዙዎቹ ፕራይሳቸው አንድ ሺ አምስት መቶ ነው። በጣም ቆንጆ ደስ ይላል። ኦሪጂናል እቃዎችን ነው ምትይዩ። ሁሉም ነገር እዚህ ቤት መታችሁ። ከአሜሪካ ነው ሁሉ ነገር አለ። ውበትን ጥበቃ ሲባል የግድ ኮስሞ ላይ አይደለም፣ የስፖርትም ነገር ታገኛላችሁ። በኦንላይን ሲስተምም በቴሌግራም ፌስቡክም አለ። ራሴ ነኝ የማመጣ ምንም ስትሮጪ አይሻለኝ ስትለ ሶሻል ሚዲያ ላይ ውስጤ ነው ሩጫ ላይፌ ነው ምክንያቱም እ በአምስት ዓመት ጀምሬ ነው ስፖርት ውስጥ የገባሁት እና ስቲል ስቲል እየሮጥኩ ነው አሁንም ወደፊት በአትሌቲክሱ ላይ እየሰራሁ ነው ያለሁት ከእግዚአብሔር ጋር አንድ ነገር ብቅላለሁ በጣም ጥሩ ከነ መሰረት ደፋር ጋር ነበርሽ ከነ መሰረት ደፋር ያው እዚህ ሮጥ ነበረ። ፕሮፌሽናል ሯጭ ነበርኩኝ አገሬንም ወክዬ ሶስት ጊዜ ሳትፍ ያለው እዚህም እያለው ጆሴር ማንስ ነበረ ማናጀሬ፣ ሆላንዳዊ ነው። ለናይክ ነበረ ካምፓኒ ሮጥ የነበረው እዛም አሜሪካ ሄጄ እግዚአብሔር ይመስገን ጥሩ እድሜ ላይና ጥሩ ፐርፎርማንስ ላይ ስለነበርኩኝ ሄጄ በቀጥታ ወደ ሩጫውን የገባሁት። እዛም እያለው ባለቤቴ ማኔጅ ያደርገኛል? እውነት? አዎ ባለቤቴ ማናጀር ነው። እስቲ ትንሽ ነገር በይን። የአሜሪካ ኑሮች ምን ይመስል ነበረ? ከኢትዮጵያ አንጻር ወደዚህ ስትመጪ እንዴት ነበር አቀባበሉ? በዚሁም ላንሳው ብዬ ነው እግዚአብሔር ይመስገን በአሜሪካ ሳለሁኝ ያው በልጅነት ስለነበረ የሄድኩት ከዚህ። በስንት አመትሽ ነበር የሄድሽው? በአስራ ምናምን ወደ አስራ ምናምን አመት እድሜ ላይ ነበረ ወደ አሜሪካ ሀገር የሄድኩት። ያው ሩጫ ቻሌንጅ ነበረው። እዛ በጣም ብዙ ቻሌንጅ ነበረው። በሳምንት ሁለት ቀን ነበረ ምሮጠው። ሳምንቱን በሙሉ ትሬኒንግ እንሰራለን። እዚህ ሀገር ስትሮጪ ማሳጅ አለ ሁሉ ነገር አለ እዚህ ያው ትንሽ ወደ ውጭ ወተሽ ወደ ስደት ስትሮጪ ግን ታፍ ነበረ። ብዙ ቻሌንጅ ነበረው ስሮጥ እንደዛም ሞኜ እግዚአብሔር ይመስገን። ለአስር አመት ምንም ስራ ሳልሰራ በሩጫው ነበረ የምተዳደረው እኔ ሩጠ ነበረ። ባለቤቴ ማኔጅ ያደርገኛል እኔ ሩጥ ነበረ እና ጥሩ ጊዜ ነበረ። ያው የትሬኒንግ ሲስተሙ ትንሽ አልት አልቲቲዩድ ስላልነበረ የምኖርበት አካባቢ አልቲቲዩድ የምሮጫለው ጥሩ ጊዜ ነበረ። ከዛ በኋላ ያው ልጅ መጣና ደግሞ ወደ ልጄችን ቴክ ኬር እያደረግኩኝ እነሱም ሲሮጡ አይቻቸዋለሁ። ሶሻል ሚዲያ ላይ እንዴት ያንቺ መንገድ እየተከተሉ በተለይ ሴቷ ልጄ በጣም ጎበዝናት። እንዲሁም የሀይሌን ታላቁ ሩጫ አሸንፋለች። ትንሽ በሰባት ዓመት አሸንፋለች ይችላል። ወደ ሩጫው ነች፣ ወደ ሩጫው ነች። እና እነሱን ስወልድ ነው ወደ ስራ ቻሌንጅ ያለው ህይወት ያሳለፍኩት እዛ ላይ ነበረ። 24 ሰዓት እየሰራውበት ጊዜ ነበር አሜሪካን። በአጠቃላይ ለወጣቶች ምን ትመክሪያለሽ? በአጠቃላይ ያው ስራ እየሰሩ ትዕግስት አስፈላጊ ነው። የሆነ ቦታ መድረስ እንደሚቻል ተስፋ ለመቁረጥ ዋናው ለወጣቶች ምመክረው ነገር ተስፋ ተስፋ ካለሽ በተስፋ ያለሽን ነገር ተቀብለሽ ከሰራሽ ወደፊት መድረስ የሚገባሽ ቦታ መድረስ ትችያለሽ ብዬ ነው ማስበው። በመጨረሻም እስቲ እቃዎቹን ለሚፈልጉ ሰዎች በምን አድራሻ ያገኙሻል አንቺን? በስልክ ቁጥር ዜሮ ዘጠኝ ዜሮ ዜሮ ሀያ አንድ ሰባ አራት ሀምሳ ዘጠኝ በሚለው በደውሉ ታገኙኛላችሁ። ሂራ ኮስሞ ብላችሁ ፌስቡክም አለኝ ቴሌግራምም አለኝ በዛ ላይ ታገኙኛላችሁ። አድራሻችን ሀያ ሁለት አውራሪስ ሆቴል ፀጋ ህንፃ አንደኛ ላይ ከመጣችሁ ታገኙኛላችሁ በጣም ጥሩ ጊዜሽን መስዋዕት አድርገሽ ከእኛ ጋር አብረሽን ስለቆየሽ እጅግ አድርገን በጣም እናመሰግናለን በመጨረሻ ማመስገን የምትፈልጊው ሰው ከዋለ ማመስገነው ኦኬ ዋሽንግተን ዲሲ ያላችሁ ጓደኞቼ በጣም ነው ማመሰግነው እኛም እናመሰግናለን ውድ የገበያ ሚዲያ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ኦሪጂናል የስፖርት ትጥቆችንና እና ኮስሞቲክሶችን ለማግኘት ታች ባስቀመጥንላችሁ በሂራ ስልክ ቁጥር መደወል ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።